ሰላም የቲክቶክ ቤተሰቦች እንዴት አላችሁ? አለን። እግዚአብሔር ይመስገን ክብር ይስፋ። እንግዲህ ትኩረት ለሲፒ ልጆች ፍትህ ለሲፒ ልጆች እያልኩኝ ዛሬ አንድ ሁሌ አብዛኛውን እኛ እናቶች ብዙ ችግር እያለብን የሲፒ እናቶች በተለይ በእያንዳንዱ ደቂቃ የምንሰበር መስላዎች ለምትሰብሩን ሰዎች ይህ መልእክት ይድረስልን እላለሁ። ሲፒ በሽታ አይደለም። ሲፒ እርግማን አይደለም። ሲፒ ስህተት ነው ለሚደርሳቸው አካል ወደዳችሁም ጠላችሁ ማለት ነው። ሲፒ በሽታ ሳይሆን ስህተት ነው ያንድ ያንድ ዋዘኛ ዶክተር በዋዛ እሱ ለአንድ ሰከንድ ለተሳሳተው ስህተት እንዳልኳችሁ፣ እኛ ከዚህ ልባችን ደምቶ ልባችን ተሰብሮ ምንም በብዙ መንገድ ነው ልባችን እንዲሰብሩት የሚሞክሩ ሰዎች እኛ ሰውነን አይደለ ስታዩ የተለየ ነገር ምንም የለን፣ አይደለም። ግን እኛ እናቶች ቤት ኪራይ መከራየት አይችሉም። ገንዘብ እያላቸው እንኳን ቢኖራቸው ተከራይተው መኖር አይችሉም። እንደ እንደማንኛውም ሰው በቃ እንደፈለጉ ማውራት አይችሉም። እንደፈለጉ መናገር አይችሉም። ብዙ ነገር ነው የሚደርስባቸው። ከዛ ደግሞ ምን ያማቸዋል? በአንድ ስተት በሰከንድ ስተፋችሁ ትችሁ ነገር ልጃቸው አያችሁ። ልጅሽ አለም አቀፍ አለመቻሉ ማሰብ ልጅሽ አለመውራት ስታስብ ልጅሽ እንደ ጓደኞቹ ወጥቶ አለመጫወትን ማሰብ ልጅሽ ምግብ እየፈለገ አለማዋጡ ማሰብ፣ እያንዳንዱ ነገር ለእኛ ለእናቶች ጉዳት ነው ስብራት ነው። ይሄ ደግሞ ህመም አይደለም። ደግሞ አንዳንድ ማህበረሰቡ ማበረሰው የሚያንቋሽሽ አንቺ እንደሰውን በቃ ለብስ ስትሄጂ ወይ የሆነ ነገር ስታረጊ ሰው ማስ መስይ ህብረተ ሰባል እንደሰው ማያስብሽ እንዴ፣ ለምን እሷ እንደዚህ ለበሰች፣ ለምን እሷ እንደዚህ ሄደች የሚልሽ ሰው አለና፣ ይገርመኛል። ግን ሁላችንም የሰው ልጅ ምን ይባላል መስላችሁ በአገራችን ሁሉም ሰው ባካሉ ያመሽ ባካሉ ሊኮር አይገባም። የሰው ልጅ ነገ ምን እንደሚደርስብን እንኳን እነዚህ ሕፃናቶች እግዚአብሔር መርጦ የሰጠን ይቅርና እኛ ትልቅ ሰዎች ነገ ምን እንደሚደርስብን አናውቅም። ስለዚህ ትኩረት ለሲፒ ልጆች ይሰጥ፣ እባካችሁ እኛ እናቶችን መርዳት ባችሉ እኮ ዝም ማለት ይቻላል። እኛ ቲክቶክ ሶሻል ሚዲያ ስንወጣ እንደለማኝ የምትቆጥሩ ሰዎች እኛ ብንለምን ላይፈናተን ሊሆን ይችላል። ለልጆችን መድኃኒት መግዣ አተን ይሆናል። ምንም ደሞዝ የለን ወተን የምንሰራበት እነዚህ ልጆች ጥለን የለም የምንሄድበት ስለሌለ ብንለምን ችግር የለው ብዬ ነው የማስበው። እናት ልጄ እንኳን መለመን ብሰርቅ ራሱ ለልጅ ከሆነ ምንም እንዳልሆነ ነው የማስበው። እዚህ ቲክታክ ላይ ቁጭ ብላችሁ ልጅ ሰዎች እናንተ ምን ልትባሉ ነው? እኛም በዚህ መጠን የምታንቋሽሽ፣ ግን እኛ ከምንም በላይ እንድትረዱ ነው የምንፈልገው። እንድትረዱ፣ በተለይ የሲፒ ልጆች የሲፒ ልጆች እርግማን አይደለም። የሲፒ ልጆች በሽታ አይደለም፣ መንፈስ አይደለም። ይሄ ስህተት ነው። ወደዳችሁን፣ ጠላችሁ ስህተት የአንድ ቸልተኛ ዶክተር ስህተት ነው። አይ አደለም የእኛ ስህተት አይደለም የሚል ዶክተር ካለ እኔን ያናግረኝ፣ እስከ መረጃው ያቀርብለታለሁ። እኔ በእነሱ በሰሮች በአንድ ስህተት ነው። እኔ ሰባት አመት ሙሉ ይህን ያህል የምደግመው የሰው ፊት ማየ ብዙ ነገሮችን የማሳልፈው በአንድ ዶክተር ስህተት ነው። ግን እውነት የምላችሁ ዛሬ እኛን ለምታንቋሸሹ፣ ዛሬ እኛን እንትን ለምትሉን ሰዎች እናንተ ነገር ምን እንደምትሆኑ አታውቁም። ብዙዎቻችሁ መታችሁ ቲክታክ ላይ ከኛ ጋር አብረው ለሚቆሙ ሰዎች ምን እንደምትሏቸው እናውቃለን። ነገ እናንተም ጠብቁ። ሰው የዘራውን እንጂ ያልዘራውን አይችሁ። እኔ ማለቅ ሰው ተሰምቶ ሳይሆን ስለምታሳዝኑ እኛ እናቶች ብን ለምን ምንድን ነው የሚያንሰን? እኔ ልጆች ራብ መግደል ነው ቁጭ አድርገን ከቤት የኢትዮጵያ ሕዝብን አስቸግረን ለልጆቻችን ዳይፐር መድኃኒት መግዛት ነው። የትኛው ነው ፍትህ ለእናንተ? እና እባካችሁ እንኑርበት። እስከ እነዚህ ልጆቻችን ለእነዚህ ልጆች ቢያንስ ፍቅር ሰጥተን እንድንኖር እድል ስጡ። ፍትህ ለሲፒ ልጆች።